አረብ ሀገር ላይ ተሰዳችሁ ከአሰሪዎቻችሁ ወይም ከሰዎቻችሁ ጋር ፒስ መፍጠር ሰላም መፍጠር አቅቷችኋል፤ እንግዲህ ይሄ ቪዲዮ ለእናንተ ጤና ይስጥልኝ፣ ኤርሚ የሳቅ ምንጭ። ዛሬ ደግሞ በዩቲዩብ ተከስተናል። ይህን ቤት ሰብስክራይብ ማድረግ እንዳይረሳ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። እናንተ ደግሞ በትርፍ ሰዓታችሁ ዩቲዩብ መስራት የምትፈልጉ ካላችሁ ሰብስክራይቡን ከየት እናመጣዋለን ብላችሁ ጭንቅ እንዳይላችሁ ኮሜንት ላይ ትገቡና የምትፈልጉትን የሰብስክራይብ መጠን ትጽፋላችሁ እንደናንተ የጻፉትን አስር ሰዎች ቆጥራችሁ ሰብስክራይብ ታደርጋላችሁ። ምክንያቱም እርስ በርሳችን ካልተደጋገፍን ዩቲዩብ እንደ ቲክቶክ አይደለም፣ በአጭር ጊዜ የሚመጣ ፎሎ ስላልሆነ ዩቱብ ላይ ደግሞ እርስ በርሳችን ልክ ቲክቶክ ላይ ፎሎ እንደሚያደራርጉት እንደና አሜል መቸም የማያውቃቸው የለም። እኔ ደግሞ በቻልኩት አቅም እዚህ ሰብስክራይብ አደራርጋችኋለሁኝ። ከፈለጋችሁ ሌላም ቪዲዮ ሰራላችኋለሁ። ግን ዛሬ የመጣንበት ጉዳይ አብዛኞቻችን አረብ ሀገር መተን ብዙ የሚያደናግሩን ነገሮች አሉ። ከሰዎች ስራ እንሰራለን ግን ከሰዎቻችን ጋር ፒስ መፍጠር ያቅተናል። ከሰዎቻችን ጋር መግባባት ያቅተናል። ሰዎቻችንን መቅረብ በጣም ያስፈራናል። ለሱ መፍትሄ እስኪ ዛሬ እኔ ደግሞ በዝርዝር እነግራቸዋለሁ። አረብ የሚወደው ዋነኛው ስራ ነው። መጀመሪያ እናንተ ስራችሁን በስነ ስርዓት ከሰራችሁ፣ የተሰጣችሁን ኃላፊነት በስነ ስርዓት ከተወጣችሁ፣ ከዛ ውጭ አረብ እናንተን እንደሚወደው ልጆቹን ሚስቶቹን አይወዱም። እኔን አይታችሁ ከሆነ በቲክቶክም ሆነ በፌስቡክ ብዙም ጊዜ ከአረቦች ጋር በጣም ቀረብ ያለ ግንኙነት አለን። አይታችሁ ከሆነ ቲክቶክም ላይ እንደውም ከነሱ ጋር የምሰራቸው ቪዲዮዎች ናቸው በጣም ብዙ ሰው ጋር የሚደርስልኝ ቫይራል የሚወጣልኝ። ይኸው እንግዲህ ቀጣይ ደግሞ በዩቱብ ይዤላችሁ እመጣለሁ በእርግጠኝነት። እና ከሰዎች ጋር እንደዚህ እንዲቀራረብ ያደረገኝ ነገር ቢኖር ስሬ፣ ድርድር አላውቅም። ስሬ እንሰራለሁ፣ የታዘዝኩትን ሁሉ አደርጋለሁ። ከዛም በተረፈ እነሱ የሚፈልጉት ስራ ነው። ሁለተኛውና ደግሞ ዋነኛው ምን መሰላችሁ? አትፍሯቸው፣ እነሱም እኮ እንደኛ ሰው ናቸው። አሁን ለምሳሌ አንዳንድ የመዳም ቅመሞች ልክ እነሱ ሲመጡ ስልካችሁ ሆኑ የሆነ ስልክ እየተጠቀማችሁ ከሆነ እየበላችሁ ከሆነ ድንግጥ ግጥ ትላላችሁ። እንደዛ ትበሉ። እነሱ ለምንድን ነው ይፈሩ ነው የሚሉት? እነሱም ሰው ናቸው። ለምን እንፈራቸዋለን? ጀስት ስራቸውን ከሰራንላቸው እኛም እንደ ሰራተኛ የራሳችንን ጊዜ ብንወስድ እነሱ ምን አይከፋቸውም እኮ። ስራችሁን ትሰራላችሁ። ቁጭ በምትሉ ሰዓት ስልክ መጠቀም ካለባችሁ ስልክ ትጠቀማላችሁ መብላት መጠጣ ባለባችሁ ሰዓት ትበላላችሁ፣ ትጠጣላችሁ። ከዛም በተረፈ ግን አትሽቆጥቆጡላችሁ። በመቀጠል ደግሞ ስትቀመጡ ተሸማቃችሁ አትቀመጡ። በቃ ፈታ ብላችሁ ተቀመጡ። እንደ እነሱ እንዴት ነው የሚቀመጡት? ይሄኛው እግራቸው እዚህኛው እዚህ አደርጋው አይደል የሚቀመጡት። እናንተም ደግሞ ስትቀመጡ ፈታ ብላችሁ ተቀመጡ። ከዛም በተረፈ አረብ ምንም የሚፈልገው ነገር የለም። አንደኛ ስራ ስራ ነው። በቃ ስራ ስሩላችሁ። እነሱ የሚፈልጉት ስራና ስራ ብቻ ነው። በመቀጠል ደግሞ አትፍሯቸው። የምትፈልጉትን ለምሳሌ አሁን ቢጋ ላይ የሆነ ነገር ማዘዝ ትፈልጉና አብዛኞቻችሁ በጣም ትፈራላችሁ። አትፍሩ። ለምን ትፈሯቸዋላችሁ? እነሱም እኮ እንደኛ ሰው ናቸው። የምትፈልጉትን ነገር እዘዟቸው። አረብ የማይወደው ነገር ምንድን ነው? ስራ የማይሰራ ሰው። አይታችሁ ከሆነ እስኪ ፓኪስታኒ፣ ባንጋሊዎች፣ እንደዚሁም ሱዳኒ ብዙ አሉ። ከአረቦቻቸው ጋር አይታችሁ ከሆነ በጣም ቀረብ ያለ ግንኙነት አላቸው። ግን እነሱም አንደኛ ህጋዊ ስለሆኑ አይደለም። እኛ ደግሞ ትልቁ የሚያስፈራ ነገር ምን እንደሆነ ታውቃላችሁ? ህገ ወጥ መሆናችን በባህር መምጣታችን የሆነ ያሸማቀቀናል። እነሱ በባህርም መጣን፣ በመኪና መጣን፣ በምንም መጣን የሚፈልጉት እዚህ ጋር ስራ እና ስራ ብቻ ነው። ስራቸውን ስሩላቸው። ከዛም በተረፈ ምንም የሚያስፈራ ነገር የለም። በተለይ አዲስ መጪ ስትሆኑ ደግሞ እየጮሁ ያወራሉ። ያው እኔ አሁን ከምጮሆ በላይ ማለት ነው። በነገራችን ላይ ያው እኔም እየጮኩባችሁ ስለሆነ ይገባኛል፣ ግን እነሱ አዲስ ልጅ ባህርተኛ ስትሆኑ በጣም ነው የሚጮሁት። እስኪ አንቺ እራስሽ ስመጪ ያጋጠመሽን ንገሪ። የመጀመሪያ ሰዓት ነው ማለት ነው። ሰውዬ ስንት ስንት እኔ የምሰራበት ሰባት ወንድማማች ናቸው። ከዛም አንድኛው ሞቷል ታውቃላችሁ። እና ቁጭ ብዬ ከላም አንችልም እያወራኝ፣ ስለ ሰው ወንድሙ መሞት በመኪና አደጋ ነው እንደዚህ ሆኖ ነው፣ እንደዚህ ሆኖ ነው የሞተው እያለ እያወራኝ ማለት ነው። የሆነ እኮ እኔ አላህ ራሁመት ለማለት ፈልጌ ነው ከዛ ስለ ሞቱ ከነገረኝ በኋላ ሁሉንም ነገር ተጨቃር እየሰምቼ ምን ብሎ ጥሩ ነው ወይ ሳልኩት፣ አሁን ድረስ ትኛል። አሁን ከላም ካወቁ በኋላ ተሳስቼ ነው እኮ እንደዛ ማለት ፈልጌ አደለም ብየው፣ ቆይ ሰው ሰው ሞት ቤት ደስ ይላል ስለኛል። ከዛ ቋንቋችንን ምናምን ብዬ ሰው አፍርቆይ ማለት ነው። አሁን ነው ከላም ካወቁ ይታረቅ ነው ከአንደኛው ወንድማቸው ለወንድማቸው መሞት እና አረብ ሀገር ላይ ስትመጡ የተለያዩ ነገር ያጋጥማቸዋል። ጊደር ስትባሉ ማለት ነው ያው እዚህ ሀገር ብረት ድስት እንደማለት ነው ጊደር ስትባሉ። ያው አንዳንዶቻችሁ ላም ፍለጋ የምትመጣላችሁ ያንደዛ አይደለም እሺ። ፋሚሊዎች እና በመጀመሪያ እዚህ ሀገር ስትመጡ የመጀመሪያችሁ ከሆነ በጣም ይጮኋሉ አረቦቹ ሲያወሩ። እኔ የምጮኸው ሲምፕል ሲምፕል ነገር ነው እነሱ ግን በጣም እየጮሁ ነው የሚያወሩት። በቃ አጠገብ እንደዚህ ለምን አንድ ሺህ ሰው አይኖርም። ቀስ ብለው ማውራት መንሾካሾክ አይችሉም። ፈታ ብለው ነው የሚያወሩት። እና ያው እኔም ከእነሱ ስለለመድኩ ነው ትንሽ የምጮኸው። እሺ፣ እና አትፍሯቸው። በመቀጠል እዚህ ያላችሁ ካላችሁ ደግሞ የሆነ ስልክ እየተጠቀማችሁ ወይም እየበላችሁ ሲመጡ አትሸማቀቁ። ጀስት ፈታ ብላችሁ መብላት ባለባችሁ ሰዓት ትበላላችሁ። ያው በነገራችን ላይ የአንዳንዶቹ አይን በጣም መጥፎ ነው፣ ማሬም ነው የምላችሁ። እኔ በባለፈው ያለፈው ጅሙአ ቀን ማለት ነው፣ በጣም ታምሜ ነበር። እውነት ለማውራት ያው አይናቸው ጥሩ አይደለም፣ ግን ያናክልም። ደግሞ ልትፈሩና ልትሸማቀቁ አይገባም። ያው ማረግ ባለባችሁ ሰዓት ሰዓታችሁን አትግደሉ። የወጣ ነው ራሳችንን ለመጠበቅ ለሥራ እንጂ ራሳችንን አጉል ላይ ጥለን የምንገባ ከሆነ ትርጉም የለውም። ያው አገር ስገቡም እንደምታወቁት ስደተኛ እብድ ተብለናል በፊት፣ አሁን ዲያስፖራ እንደዚሁም ቀጠል አድርጎ ጥር ዝንባል ነበር። አሁን የአረብ ሀገር ሰዎች እብድ ናቸው ተብለናል። ሀገርም ገብተን እብድ መባላችን ስላልቀረ ራሳችሁን ጠብቁ። ራሳችሁን አትጣሉ። ከራስ በላይ ንፋስ ይባላል። ገንዘብ ብንሰበስበው ጤናችንን ካልሆንን፣ ውስጣችን በምግብ እየተጎዳ አንጀታችን ውስጥ ብዙ በሽታ አለን። በዛ ተጠቂ ከሆንን ዛሬ አንድ ሐኪም ቤት ሄዳችሁ በጣም ብዙ ብር ነው የምታወጡት እና ያ ከመሆኑ በፊት መጀመሪያ ራሳችሁን ጠብቁ። ምንም ነገር ከጤና አይበልጥም። አንድ ሰው ሀያ ሚሊዮን ይሰጥህና ነገ ሞት ቢባል አይፈልግም ምክንያቱም ዋናው ነገር ጤናው ነው። እና የመዳም ቅመሞች በዚሁም እረኞች በዚሁ አጋጣሚ ራሳችሁን ጠብቁ። የሰው ሀገር የሰው ነው። እዚህ ሀገር ላይ የሆነ ነገር ብትትኮኑ ብትታመሙ ሰው ከሌላችሁ እህት ወንድም ከሌላችሁ ማንም ዞር ብሎ ያያችሁ። በተለይ እህት ወንድም የሌላችሁ ቤተሰብ የሌላችሁ እራሳችሁን ጠብቁ። ከዛም በተረፈ ሰዎቹን አትፍሯቸው። ኮንፊደንስ ይኖራችሁ መፈለግ የምትፈልጉትን በቃ መጠየቅ የምትፈልጉትን ነገር ሁሉ ጠይቋቸው፣ እንዲደረግላችሁ የምትፈልጉትን ነገር ያደርጉላችሁ። እና እራሳችሁን ጠብቁ ውድ ፋሚሊዎቼ። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱ። ከዚህ በኋላ እንግዲህ በዩትዩብ ነው፣ ቲክቶክ ቸው ብለናል። ቲክቶክ አንመለስም። ከዚህ በኋላ በዩቲዩብ ነው የምንመጣው። ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ ሆኖ አሪፍ አሪፍ ቪዲዮ እለቅላችኋለሁ። በተለይ አሁን ቀጥ ልሰራ ያሰብኩት አሁን በተለይ ወንዶች ከሀገር እዚህ ሲመጡ ሻይ ጋኋ ምናምን፣ የስትራሃ ስራ ምግብ ምናምን እሱን ጠቅለል አርጌ ብሰራላችሁ ደስ ይለኛል። ያው ሴቶችም ለወንድሞቻችሁ ሼር ታረጉለት አላችሁ እዚህ መታ አሁን ድንገት ስትራሃ ስራ ቢባሉ ያንን ካዩ በደንብ እንዲብራራ አርጌ ለቪዲዮ እሰራለሁ። ያንን ካዩ አይደናገጡም፣ ይሰራሉ። ያገኙትም ይሰራሉ። ምክንያቱም እኔም በድፍረት ነው እዚህ ስራ ላይ። ፈጣሪ የተመሰገነ ይሁን የእኔ ስራ አሁን ተፈልጎ አይገኝም ነው የምላችሁ። በጣም ምርጥ ስራ ነው። ቤት ውስጥ ነው የምውለው። እኔም እንደናንተ የመዳም ቀመም ነኝ። ያው ቤቱን መቼም ቲክቶክ ላይ የምታውቁኝ ሰዎች ቤቱን ታውቁታላችሁ። በጣም ትልቅ ቤት ነው። ጽዳቱ ቢጎዳኝም፣ ግን ፈጣሪ የተመሰገነ ይሁን። ያው ከሀገር ወጥተወት ለስራ እስከሆነ ድረስ ከሰዎች ጋር በጣም ልዩ ቀረቤታ ስላለኝ አልሰላችም እሰራለሁ። እናንተም ያ ከመሆኑ በፊት ከመሰላቸታችሁ በፊት ከሰዎቻችሁ ጋር ፒስ ለመፍጠር ሞክሩ፣ ተግባቡ። በጥቅሉ ሰዎቻችሁን አትፍሯቸው። ስራችሁን ግን ስራችሁን በደንብ አርጋችሁ ስሩ። ዋናው እነሱ የሚፈልጉት ነገር ስራና ስራ ብቻ ነው። ለምሳሌ አሁን ጽዳት ከሆነ ወጣችሁ፣ ጽዳታችሁን ፈርጋችሁ አስሉ። ምግብ ከሆነ የምግብ ሰዓታችሁን ስሩ። ግን ስልክ መፈረጅ ባለባችሁ ሰዓት አትፍሯቸው። ምክንያቱም እነሱ እንደኛ ሰው ናቸው እኮ ለምን እንፈራቸዋለን? እና በቀጣይ ቪዲዮ ሻይ ጋሃ እንደዚሁም የመጥበህ ምግቦች አሰራር ምናምን ሩዝ ድጃጅ እንደዚሁም የፍየል አቀራረብ ምናምን እስሱን እሰራላችኋለሁ። አዲስ ከሀገር እየመጣችሁ እዚህ እንዳትቸገሩ ያው እርስ በርሳችን እንደጋገፍ በሚለው ነው። እንደገና ሌላ ሰብስክራይብ የምትፈልጉ ኮሜንት ላይ ግቡና የምፈልጉትን የሰብስክራይብ ጻፉና አስር ሰዎች ሰብስክራይብ አድርጉ። እርስ በርሳችን እንተጋገዝ። ዩቱብ አሁን በጣም አሪፍ የገቢ ምንጭ ሆኗል። ከሌላው ከሁሉም ነገር ዩቱብ በጣም አሪፍ ነው። እና ፋሚሊዎች ደግሞ ያለውን ነገር አስረዳችኋለሁኝ። ሻይ ጋፋ፣ እንደዚሁም ምግብ በቀጣይ ቪዲዮ የምሰራላችሁ። ሆነ ይመቻችሁ። ሰብስክራይብ ማድረግ እንደረሳ፣ እወዳችኋለሁ።